ልጆቹ ተብለን የተጠራ ነው። እኛ ስፔሻል የሚባል የለውም። ሁሉም ሰው ነው። ለምንድን ነው ነ ፊልጶስ ይህንን ብቻ የሰበኩት? ለምንድን ቤተ ክርስቲያን ሁልጊዜ ይህንን ብቻ የምሰብከው? ከዚህ የተሻለ አይመጣም። የመጨረሻው ይሄ ነው። የሰው ዘር በሙሉ የእግዚአብሔር ልጆች ነው የሚል ትምህርት የለውም። የዕብራውያን ደብዳቤ፣ በክርስቶስ ኢየሱስ አምኖ የዳነ ብቻ ነው የእግዚአብሔር ልጅነት መብት ያለው። አሁን ኢየሱስ ተንበርከኩ ብሎ አይደለም፣ አብ ሁልበት ሁሉ ይንበረከካል። የሞትና የሲኦል መክፈቻ እጄ ላይ ነው አለ እኮ አንድ ሮ ነው ለ ስልጣኑ የሞት እጄ ኢየሱስ ይነቃነቃል። ከስር ሰይጣን ማዕረጉ ተቆራርጦ ስፖይል እንዲ ተገላልጦ አደባባይ እየታየው በክርስቶስ የመስቀል ሞት ጌታ ኢየሱስ ክርስቶስ ምንጩንም ውጤቱንም ያደረግ ሞትንም ኃጢአትንም ነው ድል ያደረግ። እኛ ድረስ ወረደ፣ ፍጹም ሰውነትን ገንዘብ አደረገ። ጌታ ኢየሱስ ክርስቶስ ኃጢአቴን ተሸክሞ በመስቀል ላይ ስለ እኔ ለመሞት ሊሆን የማይችል ነገር ደረገ። ጌታ ኢየሱስ ክርስቶስ አፊት ነው ወንድሞቼ፣ ያለን እኔና እግዚአብሔር የሰጠኝ ልጆቼ ነው ያለው ኢየሱስ በጉባኤ መካከል ስምህን ለወንድሞቼ እነግራቸዋለሁ ብሎ የተናገረው ወንድሞቼ ብሎ የጠራው ዳዊት በዛ ዘመን የነበረውን ሕዝብ ሳይሆን ጌታ ኢየሱስ ክርስቶስ እኛን ነው። አዲስ ኪዳን ተከታዮቹን፣ ደቀ መዛሙርቱን ኢየሱስ ወንድሞቼ ብሎ በጉባኤ መካከል ስማችንን ወንድሞቼ ብሎ ይጠራናል። እግዚአብሔርን ስም ደግሞ ለወንድሞቼ እነግራቸዋለሁ ነው ያለው። ወንጌላት ላይ ጌታ ኢየሱስ ክርስቶስ እንደዚህ ያለደ የስምህን ገልጭ የላቸዋለሁ እና መዝሙረ ት ላይ ለወንድሞቼ ስምህን እነግራቸዋለሁ። ወንጌላት ላይ መጥቶ ደግሞ ኢየሱስ ምን አለ? ስምህን ገልጭ የላቸዋለሁ አለና ወንድሞቹ ነን። የጌታ የኢየሱስ ክርስቶስ ወንድሞች ነን። የእግዚአብሔር ቤተሰብ መሆን እግዚአብሔር ልጆቼ የማለት አቅም አገኘ። እግዚአብሔር አቅም አገኘ፣ ልጆቼ የማለት አቅም አገኘ። እግዚአብሔር ከቁጣው በታች ያለ ለፍርድ የተዘጋጀ የዘላለም ሞት የተቀጠረለትን ሰው እግዚአብሔር መጥቶ ልጄ አለው እና እግዚአብሔር በክርስቶስ ኢየሱስ የመስቀል ሞት በኩል በክርስቶስ ኢየሱስ በፈሰሰ ደም በኩል እግዚአብሔር እኛ ልጆች ብሎ የመጥራት መብት አገኝ እኛ ደግሞ እሱን አባ ብለን የመጥራት አቅም አገኘን። ከዚህ የሚበልጥ ክብር ማንም ሊሰጠኝ አይችልም። ለእኔ የእግዚአብሔር ልጆች ከሚባልበት ከዚህ ማዕረግ የተሻለ ምንም አይነት ማዕረግ በሰማይም በምድርም አይገኝም። የመጨረሻውን እግዚአብሔር ሰጥቶናል። ይህንን ኤክስፔሪየንስ ማድረግ በዚህ ደግሞ ሀሴት እያደረጉ መኖር የደቀ መዛሙርት ኃላፊነት ነው። ቀጠለ ቁጥር 14 ላይ ልጆቹ በስጋና በደም እንደሚካፈሉ። የሰው ዘር በሙሉ የእግዚአብሔር ልጆች ነው የሚል ትምህርት የለውም የሄብራውያን ደብዳቤ። በክርስቶስ ኢየሱስ አምኖ የዳነ ብቻ ነው የእግዚአብሔር ልጅነት መብት ያለው። ልጆቹ በስጋና በደም እንደተካፈሉ ብሎ እርሱ ራሱ ደግሞ ያንኑ ስጋና ደም ተካፈለ። ፍጹም ሰውነቱን ኢንካርኔሽንን የሚያመለክት ቃል ነው። እነሱ በስጋና በደም እንደተካፈሉ እርሱ ራሱ ደግሞ ልክ እንደነሱ ሁሉ በዚያው በስጋና በደም የተካፈለ ሆኗል። ለምንድን ነው ጌታ የሱስ ክርስቶስ በስጋና በደም ልክ እንደኛ ሁሉ የተካፈለው? የሚጠቀመው ሁለት አይነት ቃል ነው። የመጀመሪያው ልጆቹ በስጋና በደም የተካፈሉ ናቸው ይላል። የእግዚአብሔር ልጆች የመሆን መብት ያገኘን እኛ ፍጹም ሰዎች ነን። ስለዚህ በስጋና በደም የተካፈሉ ናቸው ይልንና ቀጥሎ እርሱ ራሱ ደግሞ እነርሱ እንደሆኑት ሁሉ በዚያው በስጋና በደም የተካፈለ ነው። እኛ የተካፈልነን ኢየሱስም የተካፈለ ነው። ስጋና ደም ነን። በስጋና በደም የተካፈሉ ናቸው ይላል። ምን ማለት ነው? ፍጹም ሰዎች ነን። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን የላከው ሰዎችን ለማዳን ነው። ምክንያቱም ጌታ ኢየሱስ ክርስቶስ ሲመጣ የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አልያዘም ይላል። ስለዚህ ስጋና ደም ናችሁ ነው። ስፒሪት ቢንግ አደለህም ነው ሂዩማን ቢንግ ነ ነው አሁን መላእክትን ሊያድን ቢመጣ የወደቁትን መላእክት ያድን ነበር። የመስቀል ሞትም አይሞትም። እኛ ለማዳን ሲመጣ እኛ የሆን መሆን ነበረበት። ሰዎችን ለማዳን ስለሆነ ጌታ ኢየሱስ ክርስቶስ ፍጹም ሰው መሆን አለበት፣ ግዴታ ነው። ስለዚህ ነው ኢየሱስ ክርስቶስ በስጋ እንደመጣ እማይቀበል ተረገመ ይሁን ተብሎ የተጻፈው። የኢየሱስን ሰውነት የካድክ ቀን ድነት ጥያቄ ውስጥ ይወድቃል። ኢየሱስ ፍጹም ሰው ካልሆነ ሰውን ማዳን አይችልም። ስለዚህ ፍጹም ሰው ሆኗል። የእኛ ተካፈለ ፍሮም ደ ቢግኒንግ፣ ከመጀመሪያችን ጀምሮ ፍጹም ሰዎች ነን። አንድ አይነት ነን፣ እኛ ሰዎች ነን ሰማይም ስንሄድ ሰውነን ነን። ባይዘው መልአክ ይሆናሉ አይደለም የሚለው ሰው እኮ ሰማይ ሲሄድ እንደ መልአክ ይሆናል ማለት እዚህ ያለውን እንትን አይቀጥልም፣ ሰውነቱን ይክዳል ሳይሆን፣ ኢሞሽን ምናምን ምናምን እነዚህ እነዚህ ነገሮች በሙሉ ይቀየራሉ። መንፈሳዊ ዓለም ስለሆነ መልአክ ይሆናል ሳይሆን፣ ጌታ ኢየሱስ ክርስቶስ አሁን በአባቱ ቀይ ለብሶ ያለውን አካል ለብሰን ፍጹም ሰውነን ነው አይደል? በስጋና በደም እነሱ ተካፍለዋል ማለት ሰዎች ናችሁ እያላቸው ነው፣ የዕብራውያኑ ተደራሲያን አዎ ሲሉ፣ እሱም ደግሞ እንደናንተ የሆናችሁትን ሁሉ ተካፍለዋል። ስለዚህ ለኛ ኮይኖኒያ የሚለው ቃል ሁሉ ነገሩን ተመሳሳይ የሆነ ነገር ሼር ያደረጉ ማለት ነው። ህብረት የሚል ትርጉም ነው ያለው፣ ቀጥተኛ ቃል ተመሳሳይ የሆነ ህይወት ያለው ማለት ነው። ለምሳሌ የወይን ግንድና ቅርንጫፍ፣ የወይን ግንዱ አለ፣ ግንዱ ላይ ያለው ቅርንጫፍ አለ። በግንዱና በቅርንጫፉ መካከል አንድ ህይወት ነው ያለው። ቅርንጫፉ የሚያፈራው የግንዱ አይነት ነው፣ ሁለት ህይወት የለውም። ግንድና ቅርንጫፍ አንድ አይነት ህይወት ነው ያለው። በቅርንጫፉና በግንዱ መሀል ያለው ህብረት ነው ኮይኖኒያ። ስለዚህ ተመሳሳይ ነገር ሼር አድርገናል ነው። አሁን ለእኛ ሲጠቀመው አንድ አይነት ነው የዳኖሶ በሙሉ እግዚአብሔር ሰውን ነው ያዳነው። ልጆቹ ተብለን የተጠራ ነው እኛ። ስፔሻል የሚባል የለውም። ሁሉም ሰው ነው። እሱም ይሄንን ተካፍሏል የሚለው ለኢየሱስ ደግሞ ተካፍሏል የሚለው ቃል ሜቶክ የሚል ቃል የሚጠቀም ሜቶክ ማለት በኔቸሩ ወይንም በማንነቱ ያልነበረውን እላዩ ላይ መጨመር ማለት። ኢየሱስ በማንነቱ እግዚአብሔር ወልድ ነው፣ ለዘላለም አምላክ ነው። ሰውነት ለዘላለም አብሮት የኖረ ማንነቱ አይደለም። እኛን ለማዳን እላዩ ላይ የጨመረው ነው። ሰውነትን ጨምሮ እንጂ እርሱ ለዘላለም ሰው አልነበረም። ፍጹም ሰውነትን ባለው በመለኮትነቱ ላይ ሰውነትን ጨምሮ ጋድማን ሆኖ ነው እርሱ እንደናንተ ተካፍሏል ሲል መቶ ፐርሰንት የእናንተ አይነት ነው ማለት አይደለም። በሰውነቱ መቶ ፐርሰንት የኔ አይነት ነው እሱ ግን መለኮት ነው። አምላክ ሰው ነው የሆነው። ሰው መቼም አምላክ አይሆነ። ከላይ ወደ ታች ነው የወረደው። ከታች ወደ ላይ አይወጣም። እኛ ድረስ ወረደ። ፍጹም ሰውነትን ገንዘብ አደረገ። ጌታ ኢየሱስ ክርስቶስ ኃጢአቴን ተሸክሞ በመስቀል ላይ ስለ እኔ ለመሞት ሊሆን የማይችል ነገር ደረገ። ሊሆን አይችልም። እግዚአብሔር ወልድ ሰው መሃል አደረ። ስለለመድ ነው ታሳስ ታሳስ ወር ሲመጣ መወለዱን የምናስብበት ወቅት ላይ የተጠቀለለ ህፃን ላይ ስለምናስብ እንጂ አምላክ ሰው ሆነ ኢንካርኔሽን ስላልገባን እኮ ነው ኖርማል የምንሆነው። እንዴ እንዴት ሊሆን ይችላል? እኮ ነው ጳውሎስ እኮ ምንድን ነው ያሳበደው? አምላክ ሰው ሆኖ መስቀል ላይ ሞተ ነው። ሌላ ስብከት እኮ የለው። አያቅም እንዴ ጳውሎስ? እንደ ጳውሎስ የሚያቅ የለም። ለምንድን ነው ሌላ ነገር የማያወራው? ከዚህ የሚበልጥ የለም። ለምንድን ነው ሌላ ነገር የማያወሩት እነ ጴጥሮስ? ለምንድን ነው እነ ስጢፋኖስ ስብከታቸው መደምደሚያው ይሄ የሆነው? ለምንድን ነው እነ ፊልጶስ ይሄንን ብቻ የሰበኩት? ለምንድን ነው ቤተክርስቲያን ሁል ጊዜ ይሄንን ብቻ የምሰብከው ከዚህ የተሻ ለ አይመጣም የመጨረሻው ይሄ ነው። ኢየሱስ ሰው ሆኖ መሬት ላይ ወረደ፣ ፍጹም ሰውነትን ገንዘብ አደረገ። ይህንን እንዘምረዋለን፣ እንሰብከዋለን፣ እንኖረዋለን። ለዚህ ጌታ የህይወት ምላሽ እየሰጠን ነው የምንኖረው። ፊልጵስዩስ ምዕራፍ ሁለት በክርስቶስ ኢየሱስ የነበረው ይህ ሀሳብ እናንተ ዘንድ ይኑር ብሎ ነው የሚጀምረው። ምንድን ነበር ሲሉት፣ እርሱ በእግዚአብሔር መልክ ሲኖር ሳለ ማለት ከአብና ከመንፈስ ቅዱስ ጋር እኩል በማንነቱ የዘላለም አምላክ አብ ሁሉን ያውቃል፣ ወልድም ያውቃል። አብ በሁሉ ቦታ ይኖራል፣ ወልድም ይኖራል። አብ ሁሉን ይችላል፣ ወልድም ይችላል። በእግዚአብሔር መልክ ሲኖር ሳለ ኢኳል ነው ከአባቱ ጋር። ሰው ሆነ እኮ አይደለም፣ ከሰውም የባሪያ መልክ ያዘ፣ ራሱን ባዶ አደረገ በምስሉ እንደ ሰው ተገኘ። ለሞት ያውም ለመስቀል ሞት እንኳ ታዘዘ ሆነ። በዚህም ምክንያት እግዚአብሔር ያለ ልክ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይህም ስም በሰማይ በምድር ከምድር በታች ጉልበት ሁሉ ይንበረከክለት ዘንድ። አሁን ኢየሱስ ተንበረከኩ ብሎ አይደለም፣ አብ ጉልበት ሁሉ ይንበረከክ አለ። የመጨረሻ የውሳኔ ቃል የሚያወጣው አብ ነው። ተንበረከኩ አለ። አሁን አየ፣ ወንጌል ተሰብኮ በፈቃድ ነው የምትንበረከከው። ሰከንድ ካሚንግ ላይ ይመጣል። የዳዊት መክፈቻ በእጁ ይዞ የምድር ነገሥታት ገዢ ሆኖ የዛን ቀን ኖርማሉ ሰው እንዳይመስልህ። ነገሥታት ተራሮች ስር ሄደው ልንደበቅ እላያችን ላይ ውደቁብ ተራራ እላይ ላይ ቢወድቅብ ይቀልሃል። ከዛን ቀን ተራሮች ውደቁ ብንስሉ ተራሮች ስ አንወድቅም። እግዚአብሔር ግሎሪፋይ አክብሮታል። ኢየሱስ ከብሬ ነው አደለም፣ ያለው አብ አክብሬዋል፣ አከበርኩታል፣ ሾሜዋለሁ የት አሉ? በሰማይ በምድር ከምድር በታች ማለት አንደር ወርልድ ማለት ሞትና ሲኦል ላይ ማለት። አይ በእግዚአብሔር መንግስት ብቻ አይደለም ኢየሱስ የከበረው፣ በአጋንንቱ አለም ላይ የአንደር ወርልድ የሞትና የሲኦል መክፈቻ እጄ ላይ ነው አለ እኮ አንደር ወርልድ ኔ ነው ስልጣኑ የሞትና ኢየሱስ ይነቃነቃል። ከስር መዋረዱ ግን መጠን የለው። ዝቅ ማለቱ ግን ለትህትናው ግን መጠን የለው መዋረዱ። ይህንን ሲያደርግ ኢየሱስ ሰማይ ሆኖ ወዳቸዋለሁ አይደለም ያለ መስቀል ላይ ተዋርዶ ለመሞት ፈቃደኛ ሞተልኝ። እወድሃለሁ አለኝ። ማንም ሌለኝ ፈቃደኛ አይደለም። ኢየሱስ ስላለኝ ነው፣ ሌላ የሚለኝ በስጋና በደም ተካፈለ። ሲቃዩ ሞቱ፣ ክህነቱ፣ ቤዛነቱ፣ ድነቱ በሙሉ ተሰብስቦ እዚህ ውስጥ ነው ያለው። በስጋና በደም ተካፈለ። አዳኜ እምለው እዛ ውስጥ ነው ቤዛዬ፣ እምለው እዛ ውስጥ ነው ያለው። ድነት ለሰው ልጆች በነፃ የታደለው። እኔ እንዲሁ በነፃ ብዬ እዘምራለሁ እንጂ ነገሩ በነፃ ነው። እኔ በነፃ ላገኘው እንጂ እግዚአብሔር ይህንን ለእኔ ለመስጠት ልጅ ከፍሏል። አንድ ልጅ፣ ለዛም አንድያ ኢየሱስ ብቻ። እያጣጣረ ልጁን ዝም አለ። ምን ነው አባ መስቀሉን በሁለት ሳይድ ነው የምናየው። እኔ በዚህ በኩል አባት በዛ በኩል ነው የሚያየው። መሀል ላይ እየተሰቀለ ልጅ አለ። እኔ አዳኜ እያልኩ እየዘመርኩ እልል እላለሁ። አባትስ ልጄን ገድዬ ነው። አንድ ልጄ ኢየሱስ። ስጋና ደም፣ ልክ እንደ ልጆች ሁሉ በስጋና ደም ተካፈለው። ለምንድን ነው የተካፈለው? በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስሰው ነው። እኔን ሊያድን ነው የሞተው። አዎ የመጀመሪያው፣ በጣም ዋናው ጉዳይ። ሌላስ? ኢየሱስ በስጋና በደም የተካፈለው በሞቱ ሞት ላይ ስልጣን የነበረውን ዲያብሎስ በሞቱ ኃይል ሊደመስሰው ነው። ሰይጣን ተሸንፎ የምስራች ወድቋል። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት በሞት ላይ ስልጣን የነበረውን ዲያብሎስን በሞቱ ስልጣን ሻረው። ኢየሱስ መስቀል ላይ ሲሞት ምን እንደሚሰራ ሰይጣን ቢያቅ ኢየሱስ እንዲሞት አያደርግም። ኢየሱስ መስቀል ላይ ሲሞት በሞት ላይ ባለስልጣን የነበረውን ዲያብሎስን በሞት ሻረው። ሰይጣን ማዕረጉ ተቆራርጦ ስፖይል እንዲህ ተገላልጦ አደባባይ የታየው በክርስቶስ የመስቀል ሞት፣ በየምኩራቡ እየዞረ አላስወጣማ ማጋነት አስወጥቷል ለምን አያውቁታላ? ያውቁታል። ኢየሱስ እኮ ውጣ ምናምን ብሎ እኮ አይደለም ሲገባ እኮ ነው የሚጮት። ሲጮስ ምንድነው የሚሉት? የእግዚአብሔር ልጅ ሆይ። ያውቁታል። ሐዋርያቱ እኮ ገና አላወቁትም። ማነው ይላሉ። ፈሪሳውያን አያውቁትም። ሰው ያቁም፣ ሰይጣን ያውቀዋል። ከሰማይ ወረወረሱ ነው መሬት ተገናኙ። ማን ዶንግ እናቃለን ሲለው ዝም ብለህ ውጣ ይላል። ለምንድን ነው ኢየሱስ የማያዋራው? ያለ ጊዜው እንዳይገልጡት፣ ምክንያቱ ና በል ካለው የእግዚአብሔር ቅዱስ መሲሁ ሊለው ነው ያለ ጊዜው አሀ ይላሉ ፈሪሳውያን፣ እንዲሁም ዳርዳር ይሉታል። ሰይጣኑም አለ እንዴ። ስለዚህ ጌታ ኢየሱስ መከራ እየቀነሰ ነው። እዛ ክሮስ አካባቢ ጨርሷላ ሰብስቦ ምክንያቱም የዚህ ዓለም ገዢ ይመጣል። አዛ ጋር ዋናው አርኬንጅሉ ይመጣል ከጭፍራ ጋር አይላፋ። አርኬንጅሉን እዛ ዲስ አርም ያደረገዋል። እዛ ክሮስ ላይ ሊጨርስ ነው ሰብስቦ። ስለዚህ በየመንገዱ አያ አይላፋቸውም። ወጥ አጋንንቶችን በሙሉ ጌታ ኢየሱስ ክርስቶስ ድል ነሳቸው። ቆላስይስ ምዕራፍ ሁለት የሚቃወምንና የሚጻረንን የዕዳ ጽሕፈት በመስቀሉ መንገድ ላይ ጠርቆ አስወገደው። በዚያው መስቀል የአለቆችንና የባለስልጣናትን ማዕረግ በመግፈፍ እያዞረ በአደባባይ አሳያቸው። በስጋና በደም የተካፈለው ለምንድን ነው አሉት? በሞት ላይ ስልጣን የነበረውን ዲያብሎስን ሞት የሚገዛው ኃጢአት ላይ ተቀምጦ ነው። ሕይወት በጽድቅ ላይ እንደሚነግስ ሁሉ ሞት በኃጢአት ነው የነገሰው። ኃጢአት መጥቶ ነው አይደል ሞት የመጣው። ስለዚህ ሰዎች ኃጢአት እንዲሰሩ ያደርጋቸውና በሞት ወጥመድ ውስጥ እንዲገቡ ያደረጋቸዋል። ጌታ ኢየሱስ ክርስቶስ ምንጩንም ውጤቱንም ያደረግ ሞትንም ኃጢአትንም

ምክንያቱም ሕግ ከስጋ ድካም የተነሳ ሊፈጸመው ያልቻለውን እግዚአብሔር አንድያ ልጁን በሰው ምሳሌ ልኮ ሕጉ የሚጠይቀውን በሙሉ ፈጸመው ይል። ኃጢአትንም ሞትንም እግዚአብሔር የቀጣው በልጁ መስቀል። ጌታ ኢየሱስ ክርስቶስ ሰው ሆነ፣ ፍጹም ሰው ሆነ። አዎ፣ ምንድን ነው ምክንያቱ? መስቀል ላይ ለመሞት የመስቀል ሞት ሊሞት ሲሞት፣ ምን አረገ? በሞት ላይ ስልጣን የነበረውን ብሎ ጠራው፣ በስም ዲያብሎስ። ድል ያረገው ኢየሱስ የት ጋ ነው? ክሮስ ላይ፣ ክሮስ ላይ። ውደቅ ብሎ አደለም የጣለው፣ ለእግዚአብሔር እየታዘዝ ነው ዲያብሎስን የጣለው፣ አለመታዘዝን የተበቀለው ለአባቱ እየታዘዘ ነው ሰው ነው አልታዘዝም ብሎ ከኤደን ገነት የተባረረ ኢየሱስ እየታዘዘ ሰውን መለሰው ለመታዘዝን በመታዘዝ እንበቀለዋለን ያለው በሱ ነው ስለዚህ ሰው እምቢ ብሎ አይደል ሰይጣንን ሰምቶ አልታዘዝም ብሎ ኃጢአት እኮ በእግዚአብሔር ላይ ማመጽ ነው ኃጢአት አመጽ ነው አመጽ ሜዲያ ቢሎ ስራ ነው ይላል ማመጽ ነው ኃጢአት በእግዚአብሔር ላይ ስለዚህ ኢየሱስ በምንድነው ያዳነን ሰይጣንን የጣለው የመጀመሪያውን ሰው ሰይጣን ያስወጣው እንዲያምጽ አድርጎ ነው ሁለተኛው አዳም እየታዘዘ ሰይጣንን አባረረው ሰውየውን ወደ ቤቱ መለሰ በሞት ላይ ስልጣን የነበረውን የሻረው በመስቀል ላይ ሞቶ ነው። አለመታዘዝ ነበረው ጌታ ኢየሱስ ክርስቶስ ከአባቱ ጋር የጨርሰው ከሰይጣን ጋር አይደለም። የወራው መስቀል ላይ ከሰው ጋር ይፍን እኮ አላወራም ከሰው ጋር ወራው እኮ አጠገቡ ከተሰቀለው ወንበዴ ጋር ነው። አንተ ሰው ከኔ ጋር በገነቱ ትሆናል ያለ እኮ አጠገቡ ሁሉም ሰው ከዛ ውጭ ከአባቱ አባት የምንወጣው ከኝ ወሬው እንዳለ ከአባቱ እየታዘዘን የጣለው ሰይጣንን አይ ለአብ እየተገዛ ያለመጠን ኢየሱስ እኮ መስቀል ላይ መሞት እኳ አልበቃው ተቀበረ። መታዘዙን ከምድር ላይ እስኪጠፋ ድረስ ከህያዋን ምድር ነፍሱ በግፍ ተወገደች። መሞት አልበቃውም። ተቀበረ። እታች ወረደ። ያለ ልክ ነው የወረደው። ተበቀለው ሰይጣን ለአብ መገዛት እንዲህ ነው ብሎ ገለበጠው ሰይጣን። አዳነን። በሞት ላይ ስልጣን የነበረውን በሞቱ ሊሽር በስጋና በደም ተካፈለ። ኢየሱስ ሰው ሆኜ ልየው ብሎ አይደለም ሰው የሆነው። ለማዳን ነው ሰው የሆነው ለመካፈል ፈቃደኛ የሆነው በመስቀል ላይ እዳችንን ለመክፈል ከዛ ቀጥሎ በህይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው በመስቀል ላይ የሞተው በሞት ፍርሃት ባርነቱ ውስጥ ታንቀው የተያዙ አሉ። ሰይጣንን ገልብጦት የሞትን ኃይል ሰብሮ ብቻ ኢየሱስ አልሄደም። ንውጡ አለ እስር ቤታችን ድረስ መጥ ንውጡ አለ። በህይወት ዘመናቸው ሁሉ ነው የሚለው፣ ባይዘው የሆነ የሆነ ቀን እየመጣ ያስፈራራቸዋል። አይደለም የሚለው የህይወት ዘመን ነው። ለዘላለም ልጠፋ ነው ብሎ የሚፈራውን ሰው ከሞት ባርነት ፍርሃት ናውጣ ብሎ ኢየሱስ ገንጥሎ በነጻነት ልንኖር ክርስቶስ ነጻነት አውጥቶናል። ከእንግዲህ ወዲህ በባርነት ቀንበር አትያዙ። ለምን ነጻ አውጥቶናል። ልጁ ነጻ ያወጣው አይደለም የሚለው ዮሐንስ 17 ላይ ያወጣል ኢየሱስ ብቻ ነው ነፃ አውጪ። እርሱ እውነት ነው፣ እውነት ደግሞ አርነት ያወጣል። ባወቃችሁበት በኩል አርነታችሁ ይቆያል። ሳታቅ ስትወጣ ነው ተመልሶ ባሪያ የመሆን እድል ያለ። ገብቶ ከወጣ ካልካድክ በቀር ባሪያ አቶነ። በተረዳህበት በኩል ሰይጣን የመግዛት እድል የለውም። ግራውንድ የሚያደርገው ብዙ ጊዜ አለማወቃችንን እንመጣና፣ እኔ አሁን የእግዚአብሔር ልጅ ነኝ፣ አደለህም ብሎት አለማወቅህና፣ እምታቅ ከሆነስ በእሱ በኩል አይመጣም ሰይጣን ራሱ ያውቃል፣ ገብቶታል። ይለ የሚዋጋ በእሱ በኩል አደለ። ልጁ ነፃ አውጥቶናል፣ ለዘላለም ነፃ ነው።